ሮፍናን ይህ ቪዲዮ ላንተ ነው። ቢካዝ ሪፖስት ያደረግከው ቪዲዮ አይቼዋለሁ። አልሰግጥም፣ አልደድብም። ታዋቂነትን በማሳደድ አዋቂነት ላይ ተስፋ እንድንቆርጥ እየተደረግን ነው። ሮፍናን፣ የሙዚቃው አብዮተኛ፣ የአዲስ ዘመን ተምሳሌት። አዶናይ፣ የቲክቶክ አይዶል። ሰግጥ ሰግጥ ፈምስ የሚለው አባባሉ የዘመናችን የትግል ጥሪ ታዲያ እነዚህን ሁለት ግዙፍ ስሞች፣ ሁለት የአስተሳሰብ ምሰሶዎች ለምን ተጋጩ? እብነት ጠብ ነው ወይስ ከጀርባው ሌላ ታሪክ አለ? ሰግጥ ሰግጥ ፈምስ ይቺ አባባል ሰሞኑን የኢትዮጵያን ቲክቶክ ከሁለት በላይ ከፍለዋለች። በአንድ በኩል ይህ ነው እውነታው ፍርሃትን መስበር፣ ደፍሮ መግባት፣ ሰርቶ መለወጥ የሚሉ የአዶናይ ደጋፊዎች፣ በሌላ በኩል ደግሞ ይህማ ስርዓት አልበኝነት ነው፣ እሴት ማጣት ነው፣ ለቫይራል ተብሎ የማይደረግ ነገር የለም ወይ የሚሉ የተቃውሞ ድምፆች። ብዙዎች ይህንን የአዶናይ ፍልስፍና እንደ ስርዓት አልበኝነት ወይም ዋጋ የሌለው የቫይራል ፍለጋ አድርገው ይወስዱታል። ግን እውነት እሱ ብቻ ነው? ሰግጥ ሰግጥ ፈምስ ከቃል ትርጉም በላይ የሆነ ጥልቅ ስሜት አለው። ስራ የለን እድል የለን የሚይዘው የሚጨብጠው አጣ ሁሉም ነገር ተዘግቷል ፍርሃት አሰረኝ ለሚለው ሁሉ ሰግጥ የሚለው ቃል ተስፋ አትቁረጥ፣ በርግደው፣ ግርግዳውን ደምስሰው፣ ፍርሃትህን ግደለው የሚል የትግል ጥሪ ነው። አዶናይ ፈምስ ሲል ስኬታማ ሁን፣ ውጤት አምጣ፣ ከተቀበርክበት ፈንዳ ማለቱ ነው። ታዲያ ይህ ፍልስፍና በራሱ ችግር አለው? መስራት፣ መግፋት፣ መታገል፣ ውጤት ማምጣት፣ ይህማ ሁላችንም የምንፈልገው አይደለም ወይ? ችግሩ ያለው እንዴትና በምን ዋጋ የሚለው ጥያቄ ሲነሳ ነው። ይህ የቃላቱ ውዝግብ የቲክቶክ መንደር ላይ ብቻ ቀርቶ ቢሆን ኖሮ ምናልባት ዛሬ እዚህ አንገናኝም ነበር። ነገሩ ግን ከቲክቶክ ወጥቶ የኢትዮጵያን የሙዚቃ ኢንዱስትሪ አብዮት ያመጣ በሚሊዮኖች የሚወደድ የራሱን መንገድ የጠረገ ሮፍናን ወደ ጉዳዩ ዘው ብሎ ገባ። አዶናይን የሚቃወም አንድ ቪዲዮ ሮፍናን ሪፖስት ሲያደርግ ጌሙ ተቀየረ። ያ አንድ ሪፖስት ነገሩን ሌላ ደረጃ ወሰደው። ትውልዱ ተከፈለ። ብዙዎች ሮፍናንን ደገፉ። አዎ እሴት ያለው ስራ ነው የሚያስፈልገን አሉ ብዙዎች ደግሞ ሮፍናን ላይ ይህን አልጠበቅንም የወጣቱን ስሜት አላከበረም ሲሉ ተቃወሙት ከሁሉም በላይ ግን ዋናው ባለታሪክ ታሪክ አዶናይ በቀጥታ ለሮፍናን የሰጠው ምላሽ ነገሩን ሌላ ደረጃ ወሰደው ሮፊ አድናቂ ነኝ አከብርሃለሁ ግን እውነቱን እንነጋገር ከተባለ አንተም እኮ ዛሬ እዚህ ደረስከው አይቻልም የሚለውን ፍርሃት ሰግጠህ ደፍረህ ስለሰራህ አይደለም ወይ ይህ ትልቅ ጥያቄ ነው እና እውነት አለው ሮፍናን ራሱ የባህል የሙዚቃና የአስተሳሰብ ድንበር የሰገጥ አርቲስት ሆኖ ሳለ የአዶናይን ሰግጥ ፍልስፍና ለምን ተቃወመ? አዶናይ መልስ ሲሰጥ አድናቂ ነኝ ግን አንተም እኮ እዚህ የደረስከው ሰግጠህ ነው ብሎታል። ሮፍናን የኢትዮጵያን የሙዚቃ ስርዓት የሰበረ ማንም ያልደፈረውን የባህል ሙዚቃን ከኤሌክትሮኒክስ ጋር ያጋጨ አዲስ ነገር የሰገጥ አርቲስት ነው። ታዲያ ሮፍናን የራሱን መሰገጥ እያወቀ የአዶናይን ሰግጥ ለምን ተቃወመ? ወዳጆቼ ልዩነቱ እዚህ ጋር ነው። ልዩነቱ እንዴትና ለምን እንደሰገጥ ከላይ ነው። የሮፍናን መሰገጥ ከብዙ አመት ልፋት ከሙዚቃ እውቀት ከጥልቅ ምርምርና አንድን ነገር ለማሻሻል ከሚደረግ ፍላጎት የመጣ ነው። ሮፍናን የሰገጠው ስርዓቱን ለማፍረስ ሳይሆን ስርዓቱ ውስጥ አዲስና የተሻለ በር ለመክፈት ነው። የአዶና የሰገጥ ፍልስፍና ፈምስ ወይም ታዋቂነት ላይ ያተኮረ ውጤት ላይ ያተኮረ እንዴት እንደደረስክበት ወይም በምን አይነት ጥራት እንደሰራህ ቦታ የማይሰጥ ሊመስል ይችላል። ልዩነቱ ሰብሮ መስራትና ሰብሮ መበተል ላይ ነው። ሮፍናን የቆየውን ህግ ሰብሮ ሰራበት። የአዶናይ ፍልስፍና ስጋቱ ሰብሮ መበተን እንዳይሆን ነው። ስለዚህ ሮፍናን ሪፖስት ያደረገው አትድፈሩ ወይም አትስሩ ለማለት አይደለም። የልቁነ ስትሰግጡ ወይም ስትደፍሩ በእውቀት፣ በጥራትና እስቴትን በጠበቀ መልኩ ይሁን የሚል መልእክት ለማስተላለፍ ነው። ሮፍናን እውነት ብሎ የሚያምንበትን ፍልስፍና ይዞ ነው ግድግዳውን የገፋው። የአዶናይ ሰግጥ ምን እየገፋህ ነው የሚለው ጥያቄ ክፍት ነው። ሰግጥ ፈምስ ጉልበት ነው፣ ግን አቅጣጫ አለው። ሮፍናን የሚፈራው አቅጣጫ የሌለው ጉልበት ልክ እንደፈታ ብሎን ራሱንም አካባቢውንም ሊያጠፋ ይችላል የሚል ነው። ሮፍናንና አዶናይ ተጣሉ። እኔ እንደማየው ይሄ ጣብ አይደለም። ይሄ የአንድ ትውልድ ሁለት ገጽታዎች ናቸው። አዶናይ የሚያስፈልገንን የመነሳሳትና የመድፈር እሳት ይወክላል። ያ እሱ ማንም ምንም ነገር አይጀምርም። ያለሱ ማንም ምንም ነገር አይጀምርም። ሮፍናን ደግሞ የእሳት ቢቱን ቤቱን እንዳያቃጥል የሚያስፈልገውን ጥራት፣ እሴትና የረጅም ጊዜ እይታ ይወክላል። ይህ ትውልድ ሁሉም ያስፈልጉታል። የአዶናይ ተነስ ግፋ፣ አትፍራ የሚለው ጉልበት ያስፈልገናል። በተመሳሳይ የሮፍናን ኦምበል ወዴት እየገፋ ነው? እሴትህ ምንድነው? እውነትህ ምንድን ነው? የሚለው ህሊናና አቅጣጫ ያስፈልገናል። አዶናይ የሞተሩ ማስነሻ ነው። ሮፍናን ደግሞ መሪው ነው። መሪ ብቻውን መኪና አያስኬድም። ማስነሻም ብቻውን መኪናውን ገደል ይከተባል። ስለዚህ ጠቡ በሮፍናንና በአዶናይ መካከል አይደለም። ጠቡ በሁላችንም ጭንቅላት ውስጥ ነው። ጠቡ በፍጥነት የመለወጥ ፍላጎታችንና እሴት ጠብቆ የመጓዝ ምኞታችን መካከል ነው። እናንተስ ምን ትላላችሁ? ስኬት ሰግጦ መግባት ብቻ ነው ወይስ እሴት ያለው ስራ ጊዜውን ጠብቆ ራሱ ይፈምሳል? የአዶናይ እውነት ነው ትክክል፣ ወይስ የሮፍናን ወይስ እውነት መሃል ላይ የሆነ ቦታ አለው? ሁላችሁም ኮሜንት ላይ ስልጡን በሆነ መንገድ ሀሳብ አስተያየታችሁን፣ አስቀምጡልኝ።